ሰላም የተወደዳችሁ ተመልካቾቻችን ከሀዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል በቅድሚያም አርዕስተ ዜና የትምህርት ጥራትን ለማሻሻል የመምህራን ሚና ወሳኝ መሆኑን የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ ሰንዮ ተናገሩ በከተማው በኮሪደር ልማት ላይ የታየው የህዝብና የመንግስት ቅንጅታዊ አሰራር በሌሎችም የልማት ስራዎች ላይ መቀጠል እንዳለበት የሆሳዕና ከተማ አንዳንድ ነዋሪዎች ተናገሩ ኢትዮጵያ የሥራ ዕድል ፈጠራን ታሳቢ ያደረጉና የአጀንዳ 2063 የልማት ግቦችን የሚያሳኩ የልማት እንቅስቃሴ ውጤቶችን በተግባር እያሳየች መሆኑን የከተማና መሠረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። ከውጭ የደቡብ አፍሪካ የወንጀል አሃዝ በነጮች ላይ የዘር ጥቃት እየተፈጸመ ነው የሚለው ውንጀላ መሰረተ ቢስ መሆኑን እንደሚያሳይ የሀገሪቱ ፖሊስ ሚኒስትር አስታወቁ። ከዜናዎቹ ጋር ምንትዋብ እያሱ ነኝ፣ አብራችሁን ቆዩ። የትምህርት ጥራትን ለማሻሻል የመምህራን ሚና ወሳኝ መሆኑን የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዲዮ ተናገሩ። ትውልድ በመምህራን ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ሀሳብ የመምህራንና የትምህርት ቤት አመራሮች ውይይት በሳና ከተማ ተካሂዷል። ተጨማሪ አለን። የሀዲያ ዞን ምክትል ዋና አስተዳዳሪና የትምህርት መምሪያ ኃላፊ ዶክተር በፈቃዱ ገብረሃና ባለፉት መንግስታት ለትምህርት የነበረው ትኩረት እንብዛም እንዳልነበር አንስተው የለውጡ መንግስት ለትምህርት ልማት ትኩረት በመስጠት እየሰራ መሆኑን ተናግረዋል። ነገር ግን ከቅርብ ጊዜ ወዲህ የትምህርት ስብራት መቅጠሙንና ይህንንም ለመቀለበስ በትኩረት እየተሰራ መሆኑን አብራርተዋል። በአሁኑ ወቅት በየአካባቢው የሚታዩ የትምህርት ጥራት ችግሮችን ለመፍታት ሁሉም የትምህርት ባለድርሻ አካላት በቅንጅት መስራት እንዳለባቸው አስረድተዋል። የመጽሐፍ ህትመትን በተመለከተ ከቅድመ አንደኛ እስከ ስድስተኛ ክፍል ድረስ ህብረተሰቡ እንደሚያሳትምና የሀብቱን ባለቤት እንደሆነ የተቀመጠ አቅጣጫ መሆኑን የተናገሩት ኃላፊው የመለስተኛና ሁለተኛ ደረጃ መጽሐፍቶችን መንግስት እንደሚያሳትም አብራርተዋል። የተማሪዎች የትምህርት ፍላጎት እየቀነሰ የመጠበትን ሁኔታ ለመለየት ጥናቶች እየተደረጉ መሆኑን የገለጹት ዶክተር በፈቃዱ ሁሉም ባለድርሻ አካላት ግንዛቤ በመፍጠር ላይ ርብርብ ማድረግ እንዳለባቸው ተናግረዋል። የመምህራን የሙያ ፈቃድን በተመለከተ ማብራሪያ የሰጡት ዶክተር በፈቃዱ በተግባሩም ጅምር ስራዎች መኖሩንና የመምህራን አቅም ለማጎልበት ተግባሩ ተጠናክሮ እንደሚቀጥል ገልጸዋል። ከመምህራን ዝውውርና ቅጥር ጋር ተያይዞ የሚነሱ ቅሬታዎችን በአዲሱ መዋቅር ላይ ውይይት ተደርጎ ተግባራዊ እንደሚደረግም አብራርተው ከዚህ በፊት የነበረው ክፍተቶችን ለማረም እንደሚሰራም ነው ያስረዱት። የመምህራን ደረጃ እድገት አመቱን ቁጥሮ ሳይሆን በስራ ብቃትና በተማሪዎች ውጤት ላይ ትኩረት እንደሚያደርግ አጽንኦት ሰጥተዋል። የመምህራን ደረጃ እድገት በእያንዳንዱ ደረጃ ላይ የተቀመጠን ማምሩ ከዚህ በኋላ በምን ክሬር ስትራክቸር እንዴት ማግኘት እንዳለበት ክሬር ስትራክቸሩ አመቱን ቆጥሮ የሚያገኝ ሰውን ከስራውም ጋር ማስተሳሰር ያስፈልጋል ምናልባት ከዚህ በፊት አመት እየቆጠርን ክሬር ስትራክቸር ደረጃ እድገት አገኝተን ሊሆን ይችላል ከዚህ በኋላ ግን ከስራው ከተማሪ ውጤቱ ከተቋማት ብቃት ደረጃ ጋር እያስተሳሰርን የማምራን ደረጃ እድገትና ና ኬሪር ስትራክቸር የሚሰራበት ማንዋል እየተዘጋጀ ስለሆነ በዛ ልክ የሁሉም ሁላችንም ለዛ ዝግጁ መሆን ነው ከውዲው የትምህርት ተደራሽነትና ከተለያዩ ተራዶ ድርጅቶች የሚገኝ ሀብት ክፍፍል በተመለከተ ከፌዴራል ጀምሮ እስከ ትምህርት ቤቶች ድረስ በተቀመጠ አቅጣጫ መሰረት ክፍፍል እንደሚሰራ አብራርተዋል። የትምህርት ቤት ደረጃ ለማሻሻል በትኩረት እየተሰራ መሆኑንና ለዚህም የሁሉም ባለድርሻ አካላት ድጋፍ ወሳኝ መሆኑን አስረድተዋል። ከጥቅማ ጥቅም ጋር ተያይዞ ከመምህራን የሚነሱ ጥያቄዎች ከወረዳ መዋቅር ጋር በመነጋገር እንደሚፈታ ያብራሩት የመምሪያው ኃላፊ በትምህርት ቤቶች የቆዩ ኬሚካሎችን የማስወገድ ተግባር ተጠናክሮ እንደሚቀጥል አስ አስገንዝበዋል። በመድረኩ የተገኙት የሀዲያ ዞን ዋና የመንግስት ተጠሪና የብልጽግና ቅርንጫፍ ጽህፈት ቤት ኃላፊ አቶ ሳሙኤል ሽጉጤ በበኩላቸው መምህራን ያነሱት ጥያቄዎች ባለፉት ሰባት ዓመታት የመጡ ለውጦችን የሚደግፍና ቀጣይ በትኩረት የሚሰሩ ጉዳዮች መኖራቸውን የሚያመላክት ገንቢ ሀሳብ እንደሆነ አብራርተዋል። መምህራን የሚያነሱት የኑሮ ውድነት ጥያቄ ላይ ምላሽ የሰጡት አቶ ሳሙኤል አሁን ላይ ያለው የኑሮ ውድነት ዓለም አቀፋዊ ይዘት ያለው መሆኑንና በሰው ሰራሽ ችግሮች የተፈጠረ መሆኑን መገንዘብ እንደሚያስፈልግ አንስተው አንዳንድ አላስፈላጊ ዋጋ የሚጨምሩና ምርት በሚደብቁ ህገወጥ ነጋዴዎች ላይ መንግስት ህጋዊ እርምጃ እንደሚወስድ ተናግረዋል። የመጣችሁ እድል ወስዳችሁ ያነሳችሁ በወረቀትም ያስተላለፋችሁ ሰዎች በደንብ ደጋግማችሁ ያነሳችሁት አንደኛው የኑሮ ውድነት ጋር ተያይዞ የሚነሱ ነገሮች በቃ የኑሮ ውድነትና ደሞዛችን አልተመጣጠነም በሚል ልክ የተነሳ በወረቀት የመጣውም ተደጋጋሚ አርቲፊሻል የሆነ የኑሮ ውድነት ጋር ተያይዞ ለአብነት ዓለም አቀፍ ይዘትን ትረዳላችሁ፣ መምህራን ናችሁ ትናንት አምስት ብር የነበረው ሳሙና ዛሬ ስልሳ ብር ሲገባ ኢትዮጵያ ውስጥ የተሰራ ነው ወይስ እኛ ከሆሳና ላይ ያለው ነጋዴ የፈጠረው ነው ወይስ የመርካቶ ነጋዴ የሚለውን አናሊሲሱን መስራት የሚችሉ ሰዎች ናቸው። ግን ደግሞ እኛ መውሰድ ያለብን ነገር አርትፊሻል የሆኑ ምርትን በመደበቅ የሚፈጠሩ የኑሮ ውድነቶችን እንደ መንግስት፣ እንደ ዞንም፣ እንደየወረዳም ወስደን መከላከል ያለብን ተግባር እንደሆነ እኛም እንወስዳለን። ከስራ እድል ፈጠራ ጋር ያነሳችሁት አለ። ተደጋግሞ የተነሳው ከመምህራን የመኖሪያ ቤት መስሪያ ቦታ ከማግኘት ጋር የተነሱ ምህራንን የማያዳምጡ የኪራይ ችግር ያላቸው ወዘተ በሚል ያነሳችሁት ለማንም የማንሰጣቸው ኬዞች ናቸው። የሚመለከተው የመንግስትና የፓርቲ አመራር ይሄን ችግር መፍታት ነው ያለብን። ወደ ማንም ማናን ጠለጥለው እንደሆነ በአጭሩ ላስረዳ። ዝውውርና ቅጥር ላይ የሚታዩ ብልሹ አሰራሮችን በየመዋቅሩ ያሉ የአመራር አካላት በትኩረት መስራት እንዳለባቸው አንስተዋል። ከደሞዝ ክፍያ ጋር ተያይዞ የዞን መንግስት ከየትኛውም ተግባር ለመምህራን ደሞዝ ቅድሚያ ሰጥቶ እየሰራ መሆኑን አብራርተው መምህራንም በዚሁ ልክ የተማሪዎች ውጤት ማሻሻል ላይ ትኩረት መስጠት እንዳለባቸው ገልጸዋል። የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ በዚህ ወቅት እንደተናገሩት የትምህርት ጥራትን ለማስጠበቅ ጥብቅ መምህራን ከመቼውን ጊዜ በላይ በትኩረት መስራት ያስፈልጋል ብለዋል። በአሁኑ ወቅት ሀገሪቱን እየፈተነ ያለው የኑሮ ውድነትን ለመቀነስ ብቸኛ አማራጭ ምርት ማምረት ነው ያሉት ዋና አስተዳዳሪው ያለውን መሬት በተቻለ መጠን በአግባቡ ማልማት እንደሚገባ አስገንዝበዋል። መምህራን ያነሱት የጥቅማ ጥቅም ጥያቄ በተመለከተ መምህራን ተደራጅተው የመኖሪያ ቤት እንዲያገኙ የወረዳና የከተማ አስተዳደሮች መመሪያና ደንቡ በሚፈቅደው መሰረት መሬት መምህራን ማግኘት እንዲችሉ አቅጣጫ የሰጡት ዋና አስተዳዳሪው መምህራን የትውልድ ጉዳይ አሳስቧቸው በተማሪዎች ሌሎች ውጤት ላይ በትኩረት መስራት እንዳለባቸው ጥሪ አቅርበዋል። ሁሉም ወረዳዎች ማስታወሻ የምትይዙት የእኛ አመራሮች እኔን ለምን ታሰቃዩ ያላቸው ለማምራን መሬት ለምን አትሰጡም ነው የሚመልሰው አይደለም፣ ክልል የሚመልሰው አይደለም እኛ የምንመልሰው ጥያቄ ስለሆነ ይችን እንኳን ጥያቄ ብንመልስ ብዙ ጥያቄ የማምራን ይመለሳል። እሺ ማን እንዲመልስ ነው የሚጠበቀው? መንግስት ፈቅደው አሰራር መጥተዋል ተደራጅተው መሬት ይወስዳል ብለዋል። ማን ነው የሚጠበቀው? ቤት የሚሰሩበት መሬት ከዚህ ሰዓት ጀምራችሁ ስጡ። የማዕከላዊ ኢትዮጵያ ክልል የቴክኒክና ሙያ ትምህርት ስልጠና ኮሌጅ ምክትል ቢሮ ኃላፊ አቶ ይስሐቅ ማስሮ በበኩላቸው ሁሉም ሙያ መምህርን የሚነካ በመሆኑ መምህራን በተማሪዎች ውጤት ማሻሻል ላይና በትምህርት ጥራት ማስጠበቅ ላይ ትኩረት ሰጥቶ መስራት እንዳለባቸው አንስተው በተለይም የሙያ ማሻሻል ላይ ልዩ ትኩረት ያስፈልጋል ብለዋል። የመድረኩ ተሳታፊ የነበሩት አንዳንድ መምህራን እንደተናገሩት የመምህራን ደሞዝ በቂ አለመሆን፣ የመኖሪያ ቤት በጊዜ አለመስጠት፣ በዝውውርና በቅጥር ወቅት ህገወጥነት መኖር፣ የትምህርት ቤቶች ደረጃ አለመሻሻል በቂ ግብአት አለመኖር፣ ደሞዝና ሌሎች ጥቅማጥቅሞች በወቅቱ አለመከፈሉ በተማሪዎች ውጤት ላይ ተጽዕኖ ማሳደሩን አንስተው መንግስት አፋጣኝና እንዲሁም ተገቢውን ምላሽ እንዲሰጥ አንስተዋል። በመጨረሻም ለተነሱ ጥያቄዎችና ሀሳቦች ከሚመለከታቸው አካላት ምላሽና ማብራሪያ ተሰጥቶ የጋራ መግባባት ላይ ተደርሷል ሲል ባልደረባችን ዋበላ ወርቁ ዘግቧል። በከተማው በኮሪደር ልማት የታየው የሕዝብና የመንግስት ቅንጅታዊ አሰራር በሌሎችም የልማት ስራዎች ሊጠናከር እንደሚገባ የውሳና ከተማ አንዳንድ ነዋሪዎች ተናገሩ። በከተማው እየተገነባ ያለው ኮሪደር ልማት ተግባር መንግስትና ህብረተሰብ በጋራ ከሰሩ የተጀመሩ የልማት ስራዎች በወቅቱ ሊጠናቀቁ እንደሚችሉ ማሳያ ነው ብለዋል። ባልደረባችን አድማስ ወልዴ አጠናቅረው ዘገባ እንደሚከተለው ይቀርባል። ሁላችን እጅ ለእጅ ተያይዘን ይህንን ስራ አጥብቀን ብንሰራ ሁሉም ለልማት ቢሆን ሁሉም በልማት ላይ ቢሰማሩ ቢሰሩ ስራ አጥ እንዳይገኙ መድረግ። አጠቃላይ የከተማ ልማታዊ እንቅስቃሴ ስንመለከት አሁን የምናየው እነዚህ የኮሪደር ልማት የተጀመረው በቅርብ ጊዜ ነው። ይህም በቅንጅታዊ አሰራር ማለትም ከመንግስት አመራሮች ድጋፍ፣ ከህብረተሰቡ፣ ከኮንትራክተሩ ከተለያዩ ባለሙያዎች አንጻር የተሰራ ሆኖ አሁን የምናይበት ደረጃ የደረሰበት በጣም ደስ የሚል ነገር ነው የምናየው ማለት ነው። ኢትዮጵያ ክልል እንደ ተፎካካሪ ፓርቲ ገምግሜ ወደ ሁሉም ቦታ ሲያይ የተሰሩ ስራዎች በጣም የተሻሉ ስራዎች ተሰርቷል። በጣም የተሻለ ስራ ተሰርቷል። አሁን በዚህ መቀጠል አለበት እንጂ ወደ ያላ መጎተት የለበትም። ትልቁ ነገር ህብረተሰቡን ከመጠቀሙ አንጻር ትልቁ አንዱ ዋናው ትርፊት የሚሆነው የስራ ገበያ እድል መፍጠር ነው። የስራ ገበያ የምንለው ምንድነው? የሚሰራ ስራዎች የስራ አጥ ቁጥሩን በመቀነስ በስራ ገበያ ላይ ያለውን ሰዎች ወደ ስራ በማሰማራት ብዙ ስራ አጦች ስራ እንዲያገኙ፣ እንጀራ እንዲበሉ፣ የአልባሌ ቦታ መዋል እንደሌለባቸው በስራ የሚሰማሩበት ሁኔታ የፈጠራ ነው። ለማንኛውም ስራ መንገድ ነው። ከመንገድ ቀጥሎ ማለትም ውሃ ነው። ከውሃም ቀጥሎ ማብራት ነው። ይህንን አገኘ ማለት ከተማ ውስጥ ተደላደለች ማለት ነው። በጣም ደስ ይላል። ይሄ ህብረተሰቡ በሚቀጥሎም ሰዓት በየቦታው አግኝቶ እንዲህ ያለ ነጻነት፣ እንዲህ ያለ በሰው ሀገር ያየነው ነገር በማያታቸው በጣም ደስ ብለናል፣ በጣም ደስ ብለናል። ኮሪደር ልማት መስመር ላይ ያሉ ህብረተሰቦች ቤት በማፍረስ ተባብሮ አሉ። ባለሀብቶች፣ አንዳንድ ባለሀብቶች ደግሞ በገንዘብም የተባበሩት እንሰማለን። ይሄ ጠንካራ ጎን ነው፣ የሚመሰገን ነው። ለሌሎችም ምሳሌ ሆነው አሁን ቅድም የተባሉ አስፋልት መንገዶችንም ቢሆን ህብረተሰቡ በዚህ ጎን እንደዛው አይነት ተባብሮ ሊሰራ የሚል ነገር አለኝ። መንግስት ደግሞ ህዝብን እያስተባበረ ያለው ነገር ደስ ብሎኛል። አንድም ጫጫታ የለም፣ አንድም ሁከት የለም። ሰላማዊ አካባቢ ናት። ይሄ ሰላሙ ይቀጥል የሚል ነገር ነው። ሰላሙን እያስቀጠላ ነው። ልማቱን እያስቀጠላ ነው። ይሄ ልማት ቀጥሎ ለትውልድ የሚዘልቅ ነው። በጣም ደስ የሚል ነው። መንግስትም በዚሁ ይቀጥል የሚል ሀሳብ አለኝ። ኮንትራክተሮቹ፣ እኔ ደስ ብሎኛል። ኮንትራክተሮች አንድ ኮንትራክተር ይይዛል የስራ ዘመን ሶስት አምስት ወር ስድስት ወር ሲደርስ ፍላክሽሽን ተፈጠረ ይልና ባጀት አንሷል ብሎ ያቆማል። ይህን እንዳያቆም ኮንትራክተሮቹም በዛ ስምምነት ውስጥ ገብቶ በአጭር ጊዜ ላይ ውድቀት ላይ ሳይገቡ ቶሎ ብሎ ህብረተሰቡን በማስተባበር ለህብረተሰቡ ታዛዥ በመሆን ህብረሰብ አድርጎ የሚለው ነገሮችን በማድረጋቸው ኮንትራክተሮችንም በጣም አመሰግናለሁ። በዚህ ለውጥ ሪሳ ማስተዳደርም ቢሆን የከተማ ካንቲባዎችም ቢሆን ሌላ ዲያስፖራዎችም ቢሆን ባለሀብቶች ውጭ ያሉ ልጆችም ቢሆን በዚህ ዙሪያ ትብብር ቢያደርጉ ኢትዮጵያችን ደግሞ በዚህ አቅጣጫ እያደገች እንድትሄድ ሁሉም ትብብር ቢያደርግ በጣም ጥሩ ነው ብዬ አስተሳሰባለሁ። ፋይዳ ዲጂታል መታወቂያ ቀልጣፋ ማህበራዊ አገልግሎቶችን እንዲያገኙ እንዳገዛቸው ተጠቃሚዎች ተናገሩ። ማህበረሰቡ የዲጂታል መታወቂያ ተጠቃሚ እንዲሆን መንግስት እየሰራ ያለው ተግባር ተጠናክሮ መቀጠል እንዳለበትም ተገልጿል። ባልደረባችን ፊታሞ ደስታ የነዋሪዎቹን ሀሳብ አሰባስቧል፣ እንደሚከተለው ይቀርባል። ዲጂታል መታወቂያውን ስናየው ጠቀሜታው ብዙ ነው። አንደኛ የእያንዳንዱን ግለሰብ ጠቅላላ መረጃ በአንድ ቋት ላይ ተመዝግበው ነው የሚያዘው። አሁን እንዴ ከቀበሌ መታወቂያ ጋር ስናነጻጽረው የቀበሌ መታወቂያ አንዳንድ ጊዜ ከማህደርም በወረቀት ስለሆነ ተመዝግቦ የሚቀመጠው ፋይል ሊጠፋ ይችላል። ሁለተኛ ደግሞ ኤክስፓየር የሚያደርግበት ጊዜም አንድ አመት ነው። ነገር ግን የኔው ዲጂታል መታወቂያ አንደኛ ለስምንት አመት የሚያገለግል ነው። ሁለተኛ ነገር ደግሞ የኔን ማንነት ሙሉ መረጃ መዝግቦ ስለሚቀመጥ በአንድ ቀዋት ማለት ነው። ሁለተኛ ደግሞ ትክክለኛነቱ መረጋገጥ የሚችል ነው። ትክክለኛነቱ ስልም ከጀርባው ላይ ኪዋር ኮድ አለው። እንግዲህ ያ ኪዋር ኮድ በማሽን ስካን በሚደረግበት ሰዓት ትክክለኛ ማንነት ኢትዮጵያዊ መሆኔን፣ ሆሳና እንደምኖር ስራ ድርሻ፣ ሁሉ ነገር መዝግቦ የያዘ ነው። ምናልባት እንደዚህ ጋር አውጥቻለሁ መታወቂያው። ያው ጠቀሜታው እንደማንም ኢትዮጵያ ይጠቅመኛል፣ ይየና አወጣው ይጠቅመኛልም እየተጠቀምኩበትም ነው። ምናልባት የዲጂታል መታወቂያ ፋይዳው በብዙ በሚዲያዎችም ተነግሯል። አሁን ከደረስንበት እንትን አንጻር ቴክኖሎጂ አንጻር የተሻለ እንትን አለው። ምናልባት የነበረ የመታወቂያ አናሎግ ነው፣ ኋላ ቀር ነው። ከዚህ የተሻለ ሲስተም ውስጥ ገብተናል። ዜጎች የተለያዩ ከተለያዩ አካባቢ የተለያዩ መታወቂያዎችን በማውጣት ወንጀል ሰው ይፈጽምበታል፣ ከዛ ሁሉ ይታደጋል የሚል እንጠነዋለን። በባንክ ይሁን በሌሎች በሌሎች በቴሌ በሌሎች አገልግሎቶች አገልግሎት መስጫ ድርጅቶች፣ በቃ ነፃ ሆነ የምትጠቀምበት ነው። ራሴ በቃ የት ነ ማን የሚለውን ነገር በግልጽ ስለሚያሳይ ችግር የለውም እና ማንኛውም ኢትዮጵያዊ ዜጋ ቢያወጣዊ ይጠቅማል የሚል ያሰባለን። ዲጂታል ወይ ፋይዳ የምንለው ጠቀሜታው ብዙ አይነት ጠቀሜታው አለ በዋናነት እንደ ሀገር ደግሞ ወንጀልን ለመከላከል በዋናነት ወንጀልን ለመከላከል ማን ማን እንደሆነ የሚያስቀምጥበት ሁኔታ ያለው ነው ማለት ነው። በዚህ አንግል በጣም ጠቀሜታ አለው። ጥንቃቄ ከያዘው ሳይጠፋ ካርዱን ከያዘው ለስምንት ዓመት ለአስር ዓመት ያገለግለዋል። የቀበሌ መታወቂያ እያለ አይቸገር ምን እያለ አይቸገር የተለያዩ ቦታ መንቀሳቀስ ይችላል። ኢትዮጵያ ውስጥ የትም ፋይዳ መታወቂያ የያዘ ሰው ምንም አይነት እንቅስቃሴ ማድረግ ይችላል። እንግዲህ ለሀገሪቷም የሚሰጠው ፋይዳ አንደኛውም ዲጂታል ዓለም ላይ የተገባች ነው። የተለያዩ ነገሮች ሲስተሞች ዲጂታላይዝ እየተደረጉ ነው። ወደ ኮምፒውተር ሲስተም እየገቡ ባሉበት ሁኔታን ያለ ነው። ሁለተኛ ደግሞ የተለያዩ ተቋማት እንደ ንግድ ተቋማት ያለው ባንኮች፣ ብድር ሰጪ ተቋማት፣ አገልግሎት እለት ተእለት የምንፈልግባቸው ተቋማትም በዚህ መታወቂያ ነው የሚያስተናግዱት ማለት ነው። ሁለተኛ ደግሞ ኦንላይን ክፍያዎች ራሱ አሁን የምንጠቀም ሰዎችም ካለን ሶስት ነገሮችን ነው የሚጠበቅብን፣ ወይ ፓስፖርት፣ ወይ መንጃ ፍቃድ ካለን፣ ካልሆነ ደግሞ ይሄኛውን መታወቂያ ነው ማለት ነው። እና አብዛኛውም ሀገራት ያው ኢትዮጵያም አንዷ ነች፣ ከምስራቅ አፍሪካ ኬንያም እንደዚሁ፣ ሌሎች ሀገራትም አሁን እየተጠቀሙበት ያለ ነው። እና በሀገሪቱ ደረጃ እኔ አሁን አዲስ አበባን ብሄድ ማንነቴ መታወቅ ይችላል። በዛ አሁን የሆሳዕና ከተማ መታወቂያ ይዤ ቢሄድ ማንነቴ ላይገልጽ ይችላል። አዲስ አበባ ላይ ኦሮሚያ ክልል ወለጋ ብሄድ፣ ለምሳሌ ይህንን መታወቂያ ይዤ በቀላሉ መታወቂያን ወለጋ አንድ ቢሮ መታወቂያን እስካን አርጎ አይቶ ሙሉ ማንነቴን ማየት ይችላል ማለት ነው ምንም የጎንዮሽ ጉዳት እንደሌለ እርግጠኛ መሆን አለባቸው ማህበረሰቡ ህብረተሰቡ ሙሉ ሰው የግድ ይህን ነገር መኖር አለበት ይሄ ምንም የጎንዮሽ ጉዳት የለም ተጠቃሚ ነው የምትሆነው ይህን ነገር ስታገኝ በብዙ ነገር ተጠቃሚ ትሆናለህ አገልግሎት ለማግኘትም እሱን ከያዝ ቅድሚያ ሊሰጠው ላይ ይችላል። አሁን ባንክ ራሱ ከሁን በኋላ ያለ ዲጂታል መታወቂያ አገልግሎት አይሰጡም። ለዛ ያንንም አገልግሎት ለማግኘት ሌላ አገልግሎትም ለማግኘት ዲጂታል መታወቂያ መኖር አለባቸው። ቴክኖሎጂ በጣም እያደገ በሚሄድበት ጊዜ የዕለት ተዕለት ኑሯችንን ነው ቀላል የሚያደርገው ማንኛውም ቴክኖሎጂ ጥቅም አለው እና ይሄ ዲጂታል መታወቂያ ደግሞ ከምንም በላይ ማንነታችንን በትክክል አጥርቶ ስለሚያሳይ ሁለተኛ ደግሞ ከብዙ ነገር ነጻ ነው። ለምሳሌ እኔ መታወቂያ ላይ ብሄርን የሚገልጽ ነገር የለም። የኢትዮጵያ አረንጓዴ አሻራ መርሃ ግብር ከጎረቤት ሀገሮች ጋር የጋራ ልማትና ትስስርን ማጠናከሩ ተገለጸ። ነብዩ ዮናስ ውጭ ጉዳይ ሚኒስተር የፓብሊክ ዲፕሎማሲ ዳይሬክተር ጀነራል አምባሳደር ሽብሩ ማሞም ከኢዜአ ጋር ባደረጉት ቆይታም የአረንጓዴ አሻራ መርሃ ግብር በዲፕሎማሲው መስክ በዓለም አቀፍ መድረክ እውቅናና ተቀባይነት ያገኘ መሆኑን አስረድተዋል። የኢትዮጵያ የውጭ ጉዳይ ሚኒስተር ለጎረቤት ሀገሮች ቅድሚያ የሚሰጥ እንደመሆኑም የጋራ ተጠቃሚነትና ቀጠናዊ ትስስርን የበለጠ ለማጠናከር በመሰረተ ልማት፣ በንግድ ተፈጥሮ በተፈጥሮ ሀብት ጥበቃ ትብብር እየሰራች እንደምትገኝም ተናግረዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ ምንጭነት ከስድስት ሲስተሙ በፊት ከተጀመረው አረንጓዴ አሻራ መርሃ ግብር ከጎረቤት አገሮች ጋር በቅርበት እየተሰራ እንደሚገኝም ገልጸዋል። ኢትዮጵያ ከራሷ አልፋ ለጎረቤት ሀገሮች ችግኝ በመስጠት በመትከልና ልምድ በማካፈል ትስስርን ለማጠናከር ከሰራችው ጠንካራ የፐብሊክ ዲፕሎማሲ ስራዎች ውስጥ ተጠቃሽ መሆኑን ጠቅሰዋል። የአረንጓዴ አሻራ መርሃ ግብር ከጎረቤት ሀገሮች ጋር አብሮ የመልማት፣ የመበልጸግ የተፈጥሮ ሀብትን በዘላቂነት በመጠበቅ በፍታዊነት የመጠበቅ አቋምን ያጠናከረችበትና በተሞክሮ እየተወሰደ መሆኑም ገልጸዋል። የአየር ንብረት ለውጥ በዘላቂነት ለመከላከልናም የተፈጥሮ ሀብትን ለመጠበቅ በመርሀ ግብሩ ያስመዘገበቻቸው ውጤቶች በዓለም አቀፍ ደረጃ ልምዷን ማካፈናል ነው አምባሳደር ሽብሮ የገለጹት። ጎረቤት ሀገሮች ጋር እየተሰራ ያለው ፐብሊክ ዲፕሎማሲ የአረንጓዴ አሻራ ዲፕሎማሲ ማለት ይቻላል። ኢትዮጵያ ከቅርብ ጊዜ ወዲህ በክቡር ዶክተር አብይ አህመድ ኢትዮጵያ ጠቅላይ ሚኒስትር በሳቸው ኢኒሽቲቭ ብዙ ስራዎች ተሰርተዋል። የኢትዮጵያን አየር መዛባት ማስተካከል ብቻ ሳይሆን ጎረቤት ሀገሮችም መረዳት አለባቸው። እነሱም አስተዋጽኦ ለአጠቃላይ ለክላይሜት የሚፈጥረው ችግር አስተዋጽኦ አለው ተብሎ በጎረቤት ሀገሮች ዲፕሎማቶች ሄደው የመትከል እንደዚሁም ደግሞ የተሰሩ ትላልቅ ስራዎች አሉ። እሱ ብቻም ሳይሆን የእኛ ኤምባሲዎች በውጭ ሀገር ይህንኑ የአረንጓዴ አሻራ ለማጽናት ትላልቅ ስራዎች ሰርተዋል። ችግኝ ተክለዋል፣ አስተምረዋል። ከዛም ሌሎች ሀገሮች ከኛ ልምድ ወስደው የሄዱበትም ሁኔታ በየዓመቱ በቢሊዮን የሚቆጠሩ ችግኞች በመትከል ያስመዘገበችው አስደናቂ ውጤት በዓለም አቀፍ መድረክ እውቅናን እንዳገኘ አስታውሷል። በተለያየ የዓለም ሀገራት የሚገኙ የኢትዮጵያ ሚስዮኖች መርሃ ግብሩን የበለጠ ማስፋትና ለማስተዋወቅ በትኩረት እየሰሩ እንደሚገኙ ተናግረዋል። የጎረቤት ሀገሮች ከኢትዮጵያ ልምድ በመውሰድ ችግኝ እንዲተክሉ በመነሳሳትና በተፈጠረ በጎ ተጽዕኖ መፈጠሩን ገልጸዋል። ምን ተገኘ የሚለው ውጤት እነሱም የእኛን ልምድ ወስደው የበለጠ ለመስራት አነሳስቷቸዋል። ይህ መነሳሳት ደግሞ እነሱም በቀጣይ ጊዜያት የበለጠ እየሰሩ በኢንቫይሮንመንታል ፕሮቴክሽን የሚመጣውን ስራ የበለጠ እያሰፉም ሊሄዱ አስችሏቸዋል ማለት ይቻላል፣ እና እነሱንም አስነሳስቷቸዋል። ስለዚህ እኛ የምንሰራቸውንም ስራዎች ሌሎች አካባቢዎች ላይ በጎ ተጽዕኖ ለመፍጠር የሚያስችሉ ሁኔታዎች ተሰርቷል። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ ፋኖሴ መኮንን በበኩላቸው የአረንጓዴ አሻራ መርሃ ግብር የተጎዱ መሬቶች እንዲያገግሙ፣ የመሬት እርጥበታማነት እንዲጨምር፣ የውሃ አካላት በመጠን እንዲጨምር ማድረጉንም ዘርዝረዋል። እንደ መሪ ስራ አስፈጻሚ ገለጻ በመርሃ ግብሩ አርባ በመቶ የደንና ስልሳ በመቶ የፍራፍሬም የእንስሳት መኖ የአፈር ልማትንና ጤናማነትን የሚጠብቁ ችግኞች በመትከል ተጨባጭ ውጤት ተመዝግቧልም ብለዋል። ኢትዮጵያ በተፈጥሮ ሀብት ጥበቃ እንክብካቤ ልምድ በማካፈል ከጎረቤት አገሮች ጋር በትብብር የመልማት ጽኑ ፍላጎቷን ያሳየችበት እንደሆነ ተናግረዋል። በአረንጓዴ አሻራ መርሃ ግብር የሚተከሉ ችግኞች የታችኞቹን ተፋሰስ ሀገራት በጎርፍ አደጋ እንዳይጠቁ የራሱን አስተዋጽኦ እያደረገ እንደሚገኝም ተናግረዋል። እንግዲህ ከጎረቤቶቿ ጋራ አብሮ የመልማት በጋራ የመልማት ጽኑ ፍላጎት እንደመኖሩ መጠን በእኛ ሀገር የሚተገበሩ ጥሩ ነገሮችን ሌሎች ጎረቤቶችም ደግሞ ከዚህ ተሞክሮ ወስደው የራሳቸውን ስራ እንዲሰሩ ከፍተኛ አስተዋጽኦ የምታደርግበት አለ ማለት ነው። ከዚህም እንግዲህ አንዱ የአረንጓዴ አሻራ ለዚህ ለዲፕሎማሲው ያመጣው ውጤት ቀላል አይደለም ማለት ነው። ለጎረቤቶቻችን ችግኝ አፍልቶ በመስጠት ሌሎችም ደግሞ ጎረቤቶች እየመጡ እዚህ ከኛ ልምድ በመውሰድ ራሳቸው ጋር የአረንጓዴ አሻራን በመተግበር የጋራ ትስስር የፈጠረው ቀላል አይደለም ማለት ነው። እንደዚያ ዘገባ ለ2017 ዓ ም የአረንጓዴ አሻራ መርሃ ግብር ከ7.5 ቢሊዮን በላይ ችግኝ ዝግጅት መደረጉን አቶ ፋኖሴ ተናግረዋል። ኢትዮጵያ የስራ እድል ፈጠራን ታሳቢ ያደረጉና የአጀንዳ 2063 የልማት ግቦችን የሚያሳኩ የልማት እንቅስቃሴ ውጤቶችን በተግባር እያሳየች መሆኑን የከተማና መሠረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። ሊዲያ ጴጥሮስ ተጨማሪ አላት። የማይበገር ማህበረሰብና ጤናማ አካባቢ የሰው ኃይልም በብዛት የሚጠቀሙ የኢንቨስትመንት ፕሮግራም አካሄዶች በሚል መሪ ሀሳብ ከግንቦት አስር ቀን 2017 ዓ ም ጀምሮ በአፍሪካ ህብረት ሲካሄድ የቆየው ሀያኛው የዓለም ስራ ድርጅት ሌበር ቤስድ ፕራክቲሽነርስ አህጉራዊ ስብሰባ ዛሬ ተጠናቋል። ከ50 በላይ የዓለም ሀገራት ተወካዮች፣ 30 የአፍሪካ ሚኒስትሮች፣ ከ2ሺ በላይ ተሳታፊዎች የታደሙበት ስብሰባ የአዲስ አበባ ቃል ኪዳን በሚል የጋራ የአቋም መግለጫ አውጥቷል። የአዲስ አበባ ቃል ኪዳን በዋናነት የሰው ሞባይልን በብዛት በሚጠቀሙ የኢንቨስትመንት አማራጮች ላይ በማተኮር ለተግባራዊነቱ ክህሎትን በቴክኖሎጂ ማዳበርና ጠንካራ ትብብር ለመፍጠር የጋራ ስምምነት የተደረሰበት ነው። የከተማና መሰረተ ልማት ሚኒስተር ጫልቱ ሳኒ ጉባኤውን በተመለከተ በሰጡት ማብራሪያ በአፍሪካ ማንኛውም የልማት ስራ የስራ ዕድል ፈጠራን ታሳቢ ያደረገ መሆን እንዳለበት ስምምነት መደረሱን ገልጸዋል። የአዲስ አበባ ቃል ኪዳን የሰው ጉልበትን የሚጠቀሙ ስራዎች ላይ ማተኮርና ክህሎትን በቴክኖሎጂ ማጎልበት የሚያስችል መሆኑንም ጠ ተጠቁመዋል በአፍሪካ ህብረት አጀንዳ 2063 የተቀመጡ የዘላቂ ልማት ግቦችን ለማሳካት ከንግግር ባለፈ የተግባር እርምጃ መውሰድ ያስችላልም ብለዋል። ከአጀንዳ 2063 የዘላቂ ልማት ግቦች ጋር በቀጥታ ግንኙነት ያለውና በየጊዜው ክትትል የሚደረግበት መሆኑንም ተናግረዋል። በአፍሪካ የልማት ስራዎች ከአካባቢ ጥበቃ ጋር የተሳሰሩ እንዲሁም በልማት የሚውሉ የፋይናንስ ምንጮች የስራ ዕድል ፈጠራን ከግምት ውስጥ ያስገቡ እንዲሆኑ አቅጣጫ መቀመጡንም ገልጸዋል። የአዲስ አበባ ዲክላሬሽን በቀጥታ ኤስዲጂ 2063 የአፍሪካ የልማት አጀንዳ ጋር በቀጥታ ግንኙነት ያለው በተለይ እያንዳንዱ የሚሰሩ የልማት ስራዎች ከዚህ የስራ እድል ፈጠራ ጋርና ከአካባቢ ጥበቃ ጋር በቀጥታ የሚያያዙ መሆን ይጠበቅባቸዋል። እያንዳንዱ በአፍሪካ ውስጥ የሚፈሱ የፋይናንስ አማራጮችም ጭምር ይሄንን ከግምት ውስጥ ባስገባ እነ ወርልድ ባንክ አፍሪካ ዴቨሎፕመንት ባንክ እና ሌሎች ፓርትነሮች እዚህ ላይ ትኩረት አድርገው መስራት እንዳለባቸው አቅጣጫ የሚያሳይና ሪከመንድ የሚያደርግ የፖሊሲ ዳይሬክሽን እንዲሁም ደግሞ ዲክላሬሽን እንግዲህ ተቀምጧል። ይሄንን ወስዶ የመተግበር በየኳርተር ደግሞ ኢቫሉዌት ሲደረግ በአፍሪካ ህብረት ስር ስታንዲንግ ኮሚቴዎች አሉ። ይሄንን ኢቫሉዌት የሚያደርጉ የትኛው ሀገር ሄድ እየሄደ ነው የትኛው አልሄደም የሚለው ደግሞ በሂደት የሚታይ ነው የሚሆነው። እኛ ከዚህ ሁሉ ቀድመን አብነት ሊሆኑ የሚችሉ ስራዎች በአገር ደረጃ እየተሰራ ነው ያለው። ይሄንን እንግዲህ አጠናክረን ማስቀጠል እንዳለብን ማየት ይቻላል ማለት ነው። ከአዲስ አበባ ቃል ኪዳን በፊት ኢትዮጵያ የመሰረተ ልማት ግንባታዎች ከፍተኛ የስራ እድል መፍጠር የሚችሉበትን ብሔራዊ መርሃ ግብር ገቢራዊ ማድረጓንም ጠቅሰዋል። በመላ አገሪቷ በገጠርና በከተማ የሚከናወኑ የግንባታ ፕሮጀክቶች ሰፊ የሰው ኃይል የሚጠቀሙ በመሆናቸው ደህንነትን ታሳቢ በማድረግ ተጨባጭ ውጤት ተመዝግቧል ብለዋል። የስብሰባው ተሳታፊዎች በአዲስ አበባ ከተማ የተከናወኑ የመሰረተ ልማት ስራዎችን ተዘዋውረው በመጎብኘት የኢትዮጵያ ቁርጠኝነትን መታዘብ መቻላቸውን ገልጸዋል። በተለይም በመንገድ መሰረተ ልማት የሚከናወኑ ስራዎች የሰው ኃይል የሚጠቀሙ መሆናቸውን ጠቁመው ከፍተኛ የስራ ዕድል እየፈጠሩ መሆኑን ተናግረዋል። በአረንጓዴ አሻራ መርሃ ግብር በቢሊዮን የሚቆጠሩ ችግኞችን በመትከል የማይበገር ማህበረሰብ የመገን የመገንባት ሂደቱም ውጤት የታየበት መሆኑን ገልጸዋል። መንገዶች ላይ ትኩረት ያደረግ ነው አብዛኛው ሌበር ኢንቴንሲቭ በሆነ መንገድ የኢትዮጵያ መንገዶች በከተማ ውስጥ የምንሰራቸው መሰረተ ልማት የሚሆን አገራዊ መሰረተ ልማቶች በከፍተኛ ደረጃ የሰው ጉልበት ወይንም ደግሞ የሰው ኃይልን የሚጠቀሙና በሂደት ደግሞ የስራ ድል እንዲፈጠር ታሳቢ ባደረገ መንገድ ትልቁን ኢንቨስትመንት አማራጭ የሚወስድ እንደመሆኑ መጠን ይሄ በአዳዲስ መንገድ መንገዶች ሲሰሩ የሰውን ጉልበት እንዲጠቀሙ ከአዲስ ውጪ ደግሞ ያረጁትን ደግሞ መልሰን መንቴን ስናደርግ በእድሳት ሂደት ውስጥም ደግሞ የሰው ጉልበት እንዲጠቀሙና ይሄ ደግሞ በቀጥታ ከስራ እድል ፈጠራ ጋር መያያዝ እንዳለበት ከግምት ውስጥ በማስገባት ነው። እንግዲህ እኛም ስንሰራ የቆየ ነው አንዱ የወጣቶች የስራ እድል ፈጠራ ጋር ያለ የመሰረተ ልማት ግንባታ ሂደት ነው። በብዙ የዓለም ሀገራት ላይ ችግር የሆነው የክላይሜት ቼንጅን ከርቭ ለማድረግ የኢትዮጵያ መንግስት በተለይ ደግሞ ክብር ጠቅላይ ሚኒስትራችን የአረንጓዴ አሻራን አናውንስ አድርገን እንግዲህ ከ40 ቢሊዮን ችግኝ በላይ መትከል የቻልንበት ነው። ይሄ ማለት ለቀጣይ ለሚኖረው ትውልድ የስራ ድል ፈጠራ የሚሆን ለአየር ንብረት ተጽዕኖ የማይበገራ አካባቢን ከመፍጠር ማቋጫ ትልቅ አስተዋጽኦ አለ። የኢትዮጵያ መንገዶች አስተዳደር ዋና ዳይሬክተር ኢንጂነር መሐመድ አብዱራሃማን በበኩላቸው አካታች ጥራት ያለውና ዘላቂ የስራ ዕድል መፍጠር የሁሉም አፍሪካውያን ወቅታዊ አጀንዳ መሆኑን ገልጸዋል። ኢትዮጵያ በሀያኛው የዓለም ስራ ድርጅት አህጉራዊ ስብሰባ በመንገድ ፕሮጀክቶች ያከናወኗቸው ሰው ተኮር ስራዎች አቅርባለች ብለዋል። ኢትዮጵያ የመሰረተ ልማት ስራዎች በሚገባቸው ልክ የስራ ዕድል እንዲፈጥሩ መደረጉንም ተናግረዋል። ለአብነት በጊንጪ የሰው ኃይል መጠቀም ላይ ትኩረት ያደረገው ማሰልጠኛ ተቋም የስራ ዕድል የሚፈጥሩና ምር ምርታማነትን የሚጨምሩ ስልጠናዎች እየተሰጡ መሆኑን ገልጸዋል። እንደ ኢዜአ ዘገባ በሰው ኃይል የሚከናወኑ ስራዎችን በቴክኖሎጂ በመደገፍ የሚፈለገውን ግብ ለማሳካት ጥረት ይደረጋል ብለዋል። የመሰረተ ልማት ስራዎች የስራ እድል መፍጠር መቻል አለባቸው። በሚገባቸው ልክ እምቅ አቅም አለ። ስራው መስራት በራሱ አንድ ጉዳይ ሆኖ ሳለ፣ በሂደቱ ደግሞ በተቻለ መጠን እስረችን አድርገን የስራ ዕድል እየፈጠርን መሄድ ይገባናል የሚለውን ነገር ወስደናል።